በመጨረሻ ታዋቂው ዓለማችን ቁጥር አንዱ ተጫዋች ክርስቲያኖ ሮናልዶ ዶ ሳንቶስ አቪሮ በናይጄሪያ እንዲሁም በኢትዮጵያ ኦርቶዶክስ ላይ የተፈጸመ ያለውን ጥቃት በእጅጉ ተቃውመ። ብዙዎቻችሁ እንደምታውቁት ክርስቲያኖ ካሁን ቀደምም ለፓለስቲን ሕዝብ ድምጽ መሆኑ አይዘነጋም ነበር። ታዲያ ክርስቲያኖ እያለቀሰ ሕይወታቸው በግፍ እየተቀጠፉ ላሉ ክርስቲያኖች ለዓለም ምን አስተላለፈ? መረጃዎችን አስቃኛቸዋለሁ። በተለይም በኦሮሚያ ክልል ውስጥ በታችኛው አመራር ደረጃ ከቀበሌ አመራር የወረዳ አመራር እውነት ነው የሚናገረው። ህዝቡ ተቸግሯል። መንግስትና ሌላው አካል መለየት አቅቶታል። በአንድነት ነው የሚሰሩት፣ የተሳሰሩ ናቸው። የዜጎች ደህንነት ከምንም በላይ መጠበቅ አለበት። አመሰግናለሁ። ተወካዮች ምክር ቤት አባላት በአርሲ ዞን አመራር ኢብራሂም አብዱል ቀድርን ጨምሮ ሌሎችም በሃላፊነት ቦታ ላይ የተቀመጡ አካላት ለህግ እንዲቀርቡና ተገቢው ፍትህ እንዲረጋገጥ መንግስትን አበክረው ጠየቁ ይህ በሌለበት ሁኔታ ተጠያቂነት ሳይኖር የሚረጋገጥ ብልጽግና ማይኖሩም ሲሉ ጠቅላዩን አፋጦታል ውይይቱ ምን ይመስል ነበር በዝርዝር አሳያቸዋለሁ

ብዙዎቻችሁ እንደምታውቁት በናይጄሪያ ቦኮ ሃራም የተባለው የአሸባሪው ክንፍ መፈልፊያ ሲሆን ዓላማቸውም በናይጄሪያ ውስጥ ክርስትናን ማጥፋት ነው። ታዲያ ይህንን ተከትሎም በናይጄሪያ ውስጥ የሚገኙ ክርስቲያኖችን እያሳደዱም ሲያጠፉ ኑሯል። ታዲያ የድርጊት አሳሳቢ ደረጃ ላይ መድረሱን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናይጄሪያ ይህን ድርጊት የማታስቆም ከሆነ ጦራቸው በፍጥነት ገብቶ ራዲካል ኢስላሚስት ግሩሞችን እንደሚደመስ የተናገሩ ሲሆን በትሩ ሶሻል ሚዲያ ገጻቸው ላይም ይህንን አስፍረዋል መጨረሻ ላይ ማድረጋችሁን ላንብብላችሁ ዊስታንድ ሬዲ ዊሊንግ ኤንድ ኤብል ቱ ሴቭ አወር ግሬት ክርስቲያን ፖፑሌሽን አራውንድ ዘውርልድ። ምን ይላል መልክታቸው? እኛ ከክርስቲያን ወንድሞቻችን ጎን በመቆም ልጆቻችንን እናድናለን የሚል ሲሆን በመጨረሻም ግን ፑቲን ፈጽሞ በተግባር አሳዩት ላስቀኛችሁና ልመለስ разрушили ливию чуть чуть не разрушили сирию раскачали

የሩሲያው ፕሬዚዳንት ቭላድሚር ፑቲንም በንግግራቸው እስላማዊ መንግስትን መሰረታለን ብሎ ከተነሱ ሀገራት መካከል ሶሪያ፣ ሊቢያ፣ ቱኒዚያ፣ ግብፅ እንዲሁም ቱርክ የሚጠቀሱ ሲሆን በሚገርም ሁኔታ ግን አብዛኞቹ ተንኮታኩተው ጠፍቷል። እንደ ምሳሌም ሶሪያ፣ ሊቢያ፣ ፓለስታይን ሌሎችንም ማንሳት እንችላለን። የሚሆነበት ትልቁ ምክንያት ኢስላማዊ መንግስት የሚለው የተጨፈነ አይዲሎጂቸው ነው ሲሉ የተናገሩ ሲሆን ፑቲን ከትራምፕ ንግግር በተጨማሪም በተግባር ወታደሮቻቸውን በናይጄሪያ በማስገባት ቦኮራምን እንዳይነሳ አድርገው ሰባብሮት ይህንን ድል ተቀዳጅተዋል። የሩሲያ ጦር ጉዞም ወደ ኢትዮጵያ እንደሚሆን የተረጋገጠ ሲሆን በአርሲ ኦርቶዶክስ ላይ ለተፈጸመው ጥቃትም ከባድ የሆነ ተመጣጣኝ እርምጃ እንደሚወስድም ተጠቁሟል። በዙሪያም ያገኙት መረጃዎችን አጋራችኋለሁ። ቤት ኦርቶዶክስ እንጨርሳለን በአላፊ ሌንጤ እና ኦርቶዶክሲን ጨርሳለን በአላህ ፍቃድ። አላሁ አክበር! እባክሽ ለፈጣሪ ስም ነው የምለምናችሁ። በመጨረሻም የውሃብያው አባል በአደባባይ የሚናገረውን አዳመጣችሁ አይደል? ስለዚህ ኛስ እንዴት ራሳችን እናዘጋጅ የሚለውን ነግራችኋለሁ። በሌላ በኩልም በዚህ አርቲስቶች ድምፃቸውን አጥፍተው ዝም ባሉበት ሰዓት ተወዳጁ አርቲስት ሀናን ታሪቅ የእምባ ጎርፍ እያወረደች ለአርሲ ክርስቲያኖች ድምጿን አሰምታለች። በዙሪያም መረጃዎችን ልውጣለን። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መደንል የሚተመሰግነውን በዘርቆታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን እይላችሁ መጥቻለሁ። ከእናንተ የሚጠበቁ

ይህ ወቅት ለእኛ ኦርቶዶክሶች ዘመነ ሰማዕታት ነው። በመጽሐፍ ቅዱስ አንድ ገበሬ ዘር ሊዘራ አውጣ። አንደኛው ዘር መንገድ ላይ ወደቀ፣ ወፎችም መጥተው በሉት። ሁለተኛውም በጭንጫ ላይ ወደቀ፣ እሱም ዋ ስለበዛበት ፍሬ ሳያፈር አደረቀ። ሌላኛውም በእሾህ መካከል ወደቀ፣ አደገ፣ ነገር ግን እሾሁና አረጉ በላዩ ላይ ተጠምጥሞበት አንቋ አጠፋው። እሾሁና አረግ የተባለው የዚህ ዓለም ምኞትና ናፍቆት ሲሆን በርካቶች ለዓለም ሲሉ መንፈሳዊነታቸውን ጥለው በመሄድ ፍሬ ሳያፈሩ አልፏል። በመጨረሻም አንዱ ዘር በመልካም መሬት ላይ ወደቀ፣ እሱም አደገ ሰላሳ ስልሳ መቶ ያማረ ፍሬም አፈራ። ይህ ደግሞ ሃይማኖቱን በጥቅም ያልሸጠ የዚህ ዓለም ምኞትም ያላሸነፈው የተፈጠረበትን መክሊት በአግባቡ ተጠቅሞ ፍሬ ማፍራት የቻለ ሰው ምሳሌ ሲሆን ዛሬ ብዙዎቹ ወንድመቶቻችን ለነፍሳቸው ሳይሳሱ ማተባቸው ከመበጠሱ በፊት አንገታቸው እንዲበጠስ ተማጽኖ በአጥፊዎች ህይወታቸው በግፍ ተቀጥፎ ሰማዕትነትን ተቀብሏል። ስተምሮ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሁለት ሺህ ዓመት ብዝሃነትን ሳትደመስስ ቋንቋ ሳታጠፋ ባህሎችን ሳታጠፋ መኖር የቻለች ብቸኛዋና ብቸኛ ሌሎቹ እምነቶችማ ባህልን ሁሉ ነው የሚያጠፉት፣ የሀገርን ታሪክ ነው የሚያስጠሉት፣ መሰረት ነው የሚነቅሉት። አንደኛዋ የእውነተኞች የመልካሞች ቤት መሰረት፣ የነጻነት እናት፣ ለአፍሪካ ፋና ሆና ኢትዮጵያን ከመከራ እንዲድን ያንን ተዋጊ ጀግና ስነ ልቦና መፍጠር የቻለች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮና እውነተኞቹ ኦርቶዶክሳውያን ናቸው። እውነት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብዛነትን ሳትደመስስ በዓል እምነትን ሳትነካ በኩልናትና በመቻቻል ለአጥፊዎቿ ለበደሏትና ለገፉዋ ተምሳይ ጸሎት እያደረገች ትውልድን በመልካም ስነ ግባራ ንጻ ፊደል አስቆጥራ ለዚህ አበቃች የጀግኖች የአባቶቻችን ሀገር ነበረች። ትላንት እስልምናን በንጉሱ በኩል ተቀብላ በእንግዳ ደንበትትና ተቀብላ ግዛት ሰጥታ ኖረች። ነብዩ አበሻናት ትንኩ ሲል ማስጠንቀቅ የሰጠባት ዛሬ ግን ከጥቂቶች በቀር በኋብያ ልጆቿ የሚቀጠፉባት ምድር ሆናለች። እስኪ፣ ኦርቶዶክስ ምን ብላ እንደምትጸልይ ከሌሎች ጋር በማነጻጸር ላሳያችሁበትን ቀን አላህ ይቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ እስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ሃይማኖተኞች ሲበጠበጡ ብያለሁ፣ አሁንም ይበጠበጣሉ። ምንም ማስተካክለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ነው። ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ሀገራችን ለኢትዮጵያ ለአንድነቷ፣ ለሰራዊቷም፣ ለመኳንንቷም ለህዝቧም ም ሰላምን ስጣት። በዳርና በውስጥ ያሉትን ጎረቤቶቿን ሁሉ በፍጹም ሰላም አስጊጣቸው። የሰላም ንጉሶች ሰላምህን ስጠን። በየቤታቸው በየሆስፒታሉ የታመመ ወገኖቻችንን ይፈውስልን። አገራችንን በሰላምና በፍቅር በአንድነት ይጠብቅልን። ኦርቶዶክስ ይህንን ሁሉ ዘመን ሴራ ለሚሸርቡባት ሁሉ ጸሎት እያደረገች ሁለት ሺህ ዘመናትን በሰላም በፍቅር ኑሮች እያገር ባለውለታ ነች። እስኪ ሁላችሁን ኮሜንቱን እንኳንም ኦርቶዶክስ ሆንኩኝ እያላችሁ አጥለቅልቁት። እንደው የተሻለ ነገር ይመጣል ብለን ያሰብነው የህግ የበላይነት ነበር፣ እሱን ሲሆን አላየ። ምክንያቱም ያጠፋ ያልተጠየቀበት፣ ዶክተር አብይ እርስዎ ለዚች ሀገር አመራርነት አይመጡንም መውረድ አለቦት ብለንም የመናገር መብት አለን። ህገ መንግሥት እየሰጠ መብት ነው። እኛ እዚህ የተሰበሰብን የኢትዮጵያ ፖለቲካ ፓርቲዎች በተለይም በኦሮሚያ ክልል ውስጥ በታችኛው አመራር ደረጃ ከቀበሌ አመራር፣ የወረዳ አመራር እውነት ነው የሚናገረው። ህዝቡ ተቸግሯል። መንግሥትና ሌላው አካል መለየት አቅቶታል። በአንድነት ነው የሚሰሩት፣ የተሳሰሩ ናቸው። አርብ ከሰዓት በዝግ በተደረገው ስብሰባ ላይ የፖለቲካ ፓርቲዎች ምርጫ መቃረቡን ተከትሎ ስለ ሀገራዊ ጉዳይ ውይይት ያደረጉበት ፕሮግራም ነበር። በጣም በሚያስገርም ሁኔታ ዳዲያ ጠቅላዩና የፖለቲካ ፓርቲዎቻቸውን ወክለው ወደዚህ ያቀኑ ሰዎች ጠቅላዩን እውነታን በመያዝ ተጋፍጦታል። ከእነሱ መካከል አንደኛው በቅጽል ስሙ ቶሎ የተባለው የፖለቲካ ፓርቲ ተወካይ በኦሮሚያ በክልል በዞን በወረዳ ያሉ አመራሮች ህዝቡን በጣም ችግር ውስጥ ከቶታል። ህዝቡም ማንን ማመን እንዳለበትም ግራ ተጋብቷል። ሁለቱም ታጣቂ የሚባሉት የመንግስት ሰዎች መሳጥረው ከፍተኛ ግፍን ይፈጽማሉ። ለዚህም ማሳያው በአርሲ ዶዶላ፣ ኦንቆሎ፣ ጠላታ፣ ሸርካ፣ ሌሎችም ቦታዎች ላይ እነዚህን ዘግናኝ ኦርቶዶክስ የክርስቲያን ላይ ያነጣጠሩ ጥቃቶች ሲፈጸሙ ለምንድን ነው የዞኑ አመራር ኢብራሂም አብዱልቀድር በህግ ስለተፈጠረው ነገር ያልተጠየቁት ወይንስ የመንግስት እጅ ያለበት? ለእኔ ትልቁ ጥያቄ ነው። ሌላው ነገር በዙሪያ ባለስልጣናት ባንዲራ ዝቅ አድርጎ ማውለብለብ ቢያቅታቸው ለምን በጉዳዩ ላይ ትኩረት ሰጥተው መግለጫ መስጠት ያቃታቸው? ይህ እጅግ በጣም ያሳዝናል። አሁንም ቢሆን አረፈደም የህግ የበላይነት ይረጋገጽ ሲ

የሩሲያው መሪ ፕሬዝዳንት ቭላድሚር ፑቲን አክራሪ የእስላም አይዲኦሎጂ የሚያቀነቅሩ ሀገራትን ስም ዝርዝር እንዲህ ሲሉ አወጡ። ኢራቅ፣ ሶርያ፣ የመን፣ ግብፅ፣ ቱኒዚያ፣ ሶማሊያ ሌሎችንም ማንሳት እንችላለን። አብዛኞቹ ውድቀታቸውን እያቀረቡ ነው። ዛሬ ላይ ሶሪያ፣ የመን፣ ኢራቅ፣ ፓለስታይን የሚባሉ ሀገራት እንደዚያ የአማራ ሀገራቸው ወደ ፍርስራሽነት ተቀይሮ ህዝባቸው በተለያዩ አለማት ላይ ተበትኖ ይገኛል። ለዚህም ትልቁ ምክንያት አለም በኢስላማዊ መንግስት መገዛት አለበት ሲሉ በሚያምኑት አይዲዮሎጂ ነው ሲሉ በሌላ ንግግ

ታዲያ በቅርቡ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች ላይ የተፈጸመ ያለውን ጥቃት በመንቀፍ የናይጄሪያ መንግስት አፋጣኝ እርምጃ ወስዶ ማስተካከያ ካላደረገ ጦሬን ወደ ናይጄሪያ ልካለው ማለታቸው አይዘነጋም ነበር። ታዲያ የክርስቲያኖች እልቂት እንደ ቁስል የሚያማቸው ቭላድሚር ፑቲንም ሳይናገሩ ወታደሮቻቸውን ናይጄሪያ በማስገባት ቦኮ ሀራም የተባለው ኢስላማዊ ታጣቂ ላይ ድል ተቀዳጅተው እንዳይነሳም አድርገው ሰባብረው መጣላቸውን እንዲህ በደስታ ለመሪያቸው፣ እንዲሁም ለክርስቲያኖች አበሰሩ። ራሲያ ፑቲን ራ ራ ራ ቲን እንደገለጹትም ከሆነ ቀጣዩ ቀጠናቸው በርካታ የውሃብያ ስብስብ ትራጅቱ የተቀመጠበት በአርሲ ዞን እንደሚሆን የታወቀ ሲሆን፣ በአርሲ አክራሪ ቡድኖች ለአንዴና ለመጨረሻ ጊዜ ከፍተኛውን ዘመቻ ተከፍቶ ኦርቶዶክሲያኑ ልክ እንደ ኒጀሪያ ክርስቲያኖች እፎይታ የሚያገኙበት ጊዜ ቅርብ ነው ሲሉ የተናገሩ ሲሆን፣ አሁን ጉዞ አኬልዳማ የደምድር ወደኖቸው አርሲ አድርገዋል። ውሃብያ የትገ ልትገባ የሆነ ለእኔ ትልቁ ጥያቄ ነው። የአርሲ የዞኑ አመራር ሳይረፍድብ በፍጥነት ለፍትህ አካላት እጅን ስጥ ያለበለ

ኦርቶዶክስ ወንድሜ በቪዲዮ መግቢያ ላይ የተመለከት ከሆነ አዋጅ አየከው አይደለም ምናለፋ አለፋ ጂሃርታ ውጆብናል። ስለዚህ እኛ ምናደርግ የኢራቅ ኦርቶዶክሳያንን ታሪክ እንደግመዋለን። እነሱ ምን አደረጉ? ቪዲዮ ከታች ሰርቻ ለው ታገኙታላችሁ። ሃይላይቱን ግል ልስጣችሁ። በአለማችን ላይ እንደ ኢራቅ ኦርቶዶክስ ግፍ ደረሰበታል ማለት አይቻልም። በአካባቢው የሚንቀሳቀሰው አይኤስአይስ ታጣቂ ቡድን ኦርቶዶክስ የኢራቅንን እየመጣ ቤተ ክርስቲያናቸውን ያፈርሳል፣ የእነሱንም ህይወት ቀጥፎ ይጨፍራል። በኋላም ኦርቶዶክሳያኑ ተሰባስበው አንድ ውሳኔ ሊደረሱ በዝምታ ከቀጠሉ ኢራቅ ውስጥ ኦርቶዶክስ ታሪክ ሆኖ ሊቀር መሆኑ ስለገባቸው እነሱም ራሳቸውን ማስታጠቅ ጀመሩ። ይህ ነገር ፋሽስት ጣሊያን ኢትዮጵያን በወረረ ጊዜ የተደረገ እጃን ሰጥን ባይነት ነው ወዳጄ። ሃይማኖትን ባልን ጡፌትን ሊያጠፋ የመጣ ናይ ለአንተም ተነስተ ልትመክት እየግድ ነው። ኢራቃውያንም ይህንን ነገር ነበር ያደረጉት። ጠላት በቀጣይ እንደለመደው ሊያጠፋ ቢመጣ የገጠመው ነገር ከባድ ምስቅልቅል ነበር። ከዚያች ዕለት ጀምሮ እስከ ዜሯ ቀን ድረስ የኢራቅ ኦርቶዶክሶች ራሳቸውን እምነታቸውን አስከብረው በሰላም መኖር ጀምሯል። በሌላ በኩልም ታዋቂው አርቲስት ሀናን ታሪቅ በኦርቶዶክስ ያለ እየደረሰ ያለውን ገፍተ ቆማ ድምጿን አሰምታለች። ታዋቂ አርቲስቶች፣ ባለማተብ፣ ቢሊየነሮችና ሚሊየነሮች፣ የፖለቲካ ሰዎች ሁላችሁም ለአርሲ ኦርቶዶክሳውያን ድምጽ በመሆን የሚቻላችሁን ሁሉ እንድታደርጉ ስል በትህትና ጠይቃለሁ። Hey, I am Cristiano Ronaldo speaking. Can't you see what's happening? The people are suffering beyond imagination. Children are crying. Parents are lying, lifeless.

ታዋቂው የዓለማችን ቁጥር አንድ ተጫዋች ክርስቲያኖ ሮናልዶ እምባ የተናነቀው በግፍ ወላጆቻቸውን ላጡት የናይጄሪያና የኢትዮጵያ ክርስቲያኖች ድምፅ የሆነበት ኢንተርቪው ነው። ይህ ነገርም በአሁኑ ሰዓት የበርካታ ዓለም አቀፍ የዜና አውታሮችን ትኩረት ሳብ ሲሆን ክርስቲያኖም ይህንም ብሏል። በዓለማችን ላይ ክርስቲያኖች ላይ እየደረሰ ያለው ግፍ አይታያችሁም እንዴ? ከምታስቡት በላይ በሃይማኖታቸው ሳቢያ ብዙ ነገር እየደረሰባቸው ነው። ምንም የማያውቁ ጨቅላ ሕፃናት እያለቅሱ ነው። ወላጆቻቸውም በግፍ ተቀጥፈዋል። የሚያስገርመው ነገር ደግሞ ከጥቂት ያለም መሪዎች ውጭ ሁሉም ዝምታ መርጧል። ይህ ነገርም ልብ ይሰብራል። አሁንም ቢሆን ዓለም ስለ ክርስቲያኖች ሰላም መታገል አለበት ሲል ድምፁን አሰምቷል። ክርስቲያኖ ሮናልዶ ዶሳንቶ ዛፌሮ የሰውነት ጥግ ነው፣ ለፓለስታይን አምርሮ ያለቀሰ፣ አሁንም ለክርስቲያን ወንድሞቹ እናቶቹ የሚያለቀስ ሩሩ ልብን የታደለ ታታሪ የዘመናችን ጀግና ብዩዋለው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ አሰብኳቸው ቪዲዮች በዚህ መልኩ አቀረብኩላችሁ በቀጥ ተመሳሳይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።